ውድ የቻናላችን ተከታታዮች በእውነተኛ ታሪክ ላይ የተመሠረቱ ልባን ጠልጣይና አሰማሪ ስለንቦና የታሪኮችን በቀላልና የሚመች አቀራረብ ልናንተ ይዘንላችሁን ቀርባለን። ላይክና ሰብስክራይ በማድረግ ቤተሰብ ይሁኑ። ከሳይካትሪስቱ ማስታወሻ፣ ባሌን ገድዬን የመጣሁት የአንድን ትዳር ምስጥር የገለጸው ክስተት። ከበርካታ ዓመታት በፊት ነው። በአማኑኤል ሆስፒታል ከሚገኙት የሕክምና መስጫ ክፍሎች በአንዱ ውስጥ ተቀምጬ የማልዳውን ፀሐይ እየሞኩ ነበር። በድንገት የክፍሌ በር ተንኳኳ። ይግቡ አልኩኝ። አንዲት በዕድሜ ከሰላሳዎቹ አጋማሽ የማትበልጥ ቁመናዋ ያማረ ነገር ግን ፊቷ በሐዘን የተመታና ዐይኖቿ ውስጥ ጥልቅ የሆነ ባዶነት የሚነበብባት ሴት ገባች። ተቀበልኳትና እንድትቀመጥ ጋበዝኳት። ተቀመጠች። እጆቿ ይንቀጠቀጣሉ ከንፈሮቿም ደርቀዋል። ለደቂቃዎች ያህል ከጣራውና ከወለሉ ውጭ ምንም አላየችም። ዝምታው ሲበዛብኝ እንደምን አለሽ? እኔ ዶክተር ዮናስ እባላለሁ። እዚህ የመጣሽው በራስሽ ፍላጎት ነው ወይስ ሰው ልኮሽ ነው? አልኳት ረጋ ባለ ድምፅ። ቀና ብላ ገረመመችኝ። መመች አይኖቿ ውስጥ የነበረው ባዶነት ወደ ፍርሃት ተቀየረ። ራሴ ራሴ ነኝ የመጣሁት አለች፣ ድምጿ እየተቆራረጠ። እርዳታ አፈልጋለሁ ዶክተር እኔ እኔ ነፍሰ ገዳይ ነኝ። ቃላቶቿ እንደ መዶሻ አናት ይመቱኝ። በሙያዊ ብዙ አይነት ታካሚዎችን አይቻለሁ፣ ነገር ግን እንዲህ በግልጽ ነፍሰ ገዳይ ነኝ ብሎ የመጣ ሰው አንድም ቀን ገጥሞኝ ያውቅ። ሁኔታዋ ግን ከምርመራ ክፍል ይልቅ የሕክምና እርዳታ የምትፈልግ ነው የሚመስል። ዘናበይ አልኳት፣ እዚህ የመጣሽሁ ለእርዳታ ነው፣ እኔም አንቺን ለመርዳት ነው የተቀመጥኩት። የፈለግሽውን ነገር ያለምንም ፍርሃት ልታውሪኝ ትችያለሽ። የምናውራው ነገር ሁሉ በእኔና በአንቺ መካከል የሚቀር ሚስጥር ነው። እንዲህ ስላት ትንሽ ተረጋጋች። አይኖቿ ግን እንባ አቀረሩ። ባሌን ባሌን ገድዬ ነው የመጣሁት ዶክተር፣ አለችና በለቅሶ ፈረሰች። ታካሚ ስሟ ሕይወት ይባላል። ለሰዓታት ስታለቅስ ከቆየች በኋላም ቀስ በቀስ ታሪኳን መተንፈስ ጀመረች። ሕይወትና ባለቤቷ ፍቅሩ የተጋቡት በፍቅር ነው። ትዳራቸው በመጀመሪያዎቹ ዓመታት በብዙዎች ዘንድ የሚቀናበት ነበር። ሁለት ልጆችንም አፍርተዋል። ፍቅሩ በጣም አፍቃሪና ተንከባካቢ ባል ነበር። ነገር ግን ከጊዜ በኋላም ባህሪው የተቀየረ መጣ። መጀመሪያ ላይ ሥራ በሶበት ነው ብዬ አሰብኩ አለች ሕይወት። ግን ከሥራ ሲመለስ የሚጠጣው መጠጥ መጠን እየጨመረ መጣ። ከጓደኞቹ ጋር ከሚያመሽበት ጊዜም በዛ። ቀስ በቀስም ንጭንጭና ቁጣው አይጣል ነበር። ፍቅሩ በትንሽ በትልቁ ይቆጣታል፣ ይሰድባታል፣ ከሰዎች ጋር እንዳትገናኝ ይከለክላታል፣ ገንዘቧንም ይቀማታል። ከሁሉ በላይ ግን በቃላት ይገድላታል አንቺ ምንም የማጠቅሚ ነሽ ለአንቺ ብዬ ነው ህይወት የጨለመው ከአንቺ ጋር ባልገናኝ ኖሮ የተሻለ ደረጃ ላይ ደርስ ነበር የሚሉ ቃላትን እንደ ካራ በልቦ ውስጥ ይሰካባታል ህይወት ለቤተሰቦቿና ለጓደኞቿ ለመናገር ብትሞክርም የትዳር ነገር አይደል እንዴ ታገሺ የሚል ምላሽ ነበር የሚያጋጥማት ወንድ ልጅ እኮ እንዲህ ነው እያሉም ያባብሏታል ይህ በቃላት የሚፈጸም ጥቃት ወይም ቨርባል አቢዩዝና ስለ ልቦናዊ ጥቃት ሳይኮሎጂካል አቢዩዝ ቀስ በቀስ ህይወትን ማነት ገደለው፣ በራስ መተማመኗን አሳጣት፣ ራሷን እንደ ወንጀለኛ እንድትቆጥር አደረጋት። ፍቅሩ ለሚደርስበት ውድቀት ሁሉ እሷን ተጠያቂ ማድረግ ጀመረ። ከዓመታት በኋላ ፍቅሩ በአልኮል ሱስ ምክንያት በጠና ታመመ። ህይወት ቀን ከሌሊት ሳትል ከጎኑና ታሳምመው ነበር። ነገር ግን እሱ ከበሽታው ጋር እየታገል እንኳን ስድቡና ዛቻውን አላቁም። በመጨረሻ አንድ ቀን ጠዋት ከእንቅልፉ አልተነሳ። ዶክተር አለችን ህይወት አይኖችን እየተመለከተች ሲሞት እኮ እፎይ ያሉት ሐዘን አልተሰማኝ። የተሰማኝ ትልቅ የነጻነት ስሜት ነው። ታዲያ ይሄ ግድያ አይደለም? እኔ እኮ በልቤ እንዲሞት ስመኝ ነበር። በቃላቱ ሲገድለኝ፣ እኔም በሐሳቤ የገደሉት አሁን የሌላ ጽራቶ ሊገድለኝ፣ እኔ ነፍሰ ገዳይ ነኝ። የታችን የህይወት ታሪክ በሀገራችን በብዙ ቤቶች ውስጥ የሚከሰት ነገር ግን ተርበብሶ የሚታለፍ ትልቅ የአእምሮ ጤና ቀውስ ነው። ብዙዎች አካላዊ ጥቃትን እንደ ጥቃት ይቆጥሮታል። ስለ ልቦናዊና የቃላት ጥቃትን ግን እንደ ተራ የትዳር ጭቅጭቅ ይመለከቱታል። እዚህ ላይ ነው የስለ ልቦና ሳይንስ የሚገባው። የህይወት ሁኔታ የተጠቂ ሲንድሮም እንዲሁም ከከባድ የስለ ልቦና ጥቃት በኋላ የሚመጣ የአእምሮ ቁስለት ፖስት ትራውማቲክ ስትረስ ዲስኦርደር ፒቲኤስዲ ምልክቶችን ያሳያል። ሲግመን ፍሮይድ እንደሚለው የልጅነት ገጠመኞቻችንና ሕይወታችን ውስጥ የሚያጋጥሙን አሉታዊ ክስተቶች በንዑስ ስሊናችን ወይም አንኮንሽስ ማይንድ ውስጥ ተደብቀው ባህሪያችንና ስሜታችን እንቆጣጠራሉ። ህይወት ለዓመታት የተሰማቻቸው አሉታዊ ቃላት በንዑስ ሊኗ ውስጥ ተከማችተው ማንነቷን ቀይረውታል። ራሷን እንደ ከንቱና ጥፋተኛ እንድትቆጠር አድርጓታል። ሕይወት የተሰማት የነፃነት ስሜት ከባላ ሞት ጋር ተዳምሮ ትልቅ የጥፋተኝነት ስሜት ፈጥሮባታል። ይህ የሥነ ልቦና ክስተት ነው። አእምሯ ለዓመታት ከደረሰባት በደል ለማምለጥ ሲፈልግ ቆይቷል። ሞቱ ያንን ምኞቷን እውን ሲያደርግላት አእምሯ በመትኩ በሞቱ ውስጥ የእሷ እጅ እንዳለባት እንዲሰማት ታደረገም። ይህ ካረን ሆርኒ ከምትለው ከምትለው የነርቭ በሽታ ፍላጎቶች ወይም ኑሮቲክ ኒድስ ጋር ይያዛል። ሰዎች ከጭንቀት ለመውጣት የሚያዳብሯቸው የተዛቡ የአስተሳሰብ መንገዶች ናቸው። የባዮሳይኮሶሻል ሞዴል የህይወትን ችግር ለመረዳት ጠቃሚ ጽንሰ ሐሳብ ነው። ለዓመታት የደረሰባት ጭንቀት በአእምሮ ውስጥ የኬሚካል መዛባትን ለምሳሌ የሴሮቶኒን መጠን መቀነስን ሊፈጥር ይችላል። ሳይኮሎጂካሊ ደግሞ አሳሰቧ ስሜቷና በራስ መተማመን ጉዳቷን ያጠቃልላል። በማህበራዊ ጉዳት በኩል የባህል ተጽዕኖ ወይም ትዳርን በትዕግሥት ነው የሚሉና የማህበረሰቡ ድጋፍ ማጣት ችግሩን እንዲባባስ አድርጎታል። ታዲያ ህይወት ነፍሰ ገዳይ ናት? በፍጹም! ህይወት ነፍሰ ገዳይ ሳትሆን የሥነ ልቦና ጥቃት ሰለባ ናት። የባላ ሞት ያስከተለባት ቴሊና ጸጸት የበሽታ አንዱ ምልክት እንጂ የእውነት ገዳይ መሆኗን አያሳይም። ከህይወት ጋር ለብዙ ወራት የህክምና ክፍለ ጊዜዎችን አደረግን። በዋናነት የተጠቀምነውም የግንዛቤ ባህሪ ህክምና ወይም ኮግኒቲቭ ቢሄቨራል ቴራፒ ነበር። ይህ ህክምና የተዛቡ አሳሳቦችን በመለየትና በማስተካከል ጤናማ ስሜቶችንና ባህሪያትን ለማዳበር ይረዳል። እኔ ነፍሰ ገዳይ ነኝ የሚለውን የተዛባ ሀሳብ እኔ የጥቃት ሰለባ ነበርኩ በሚል ሁኔታ እንዲተካም አደረግን። ለዓመታት ያፈነችው እንዴት ሀዘንና ፍርሃት በጤናማ መንገድ እንድትገልጽ ማገዝናት። ከሁሉ በላይ ራሷን ይቅር እንድትል ረዳናት። በባሏ ሞት ደስታ መሰማቷ የመታ ሥቃይ ውጤት እንጂ የክፋት ምልክት እንዳልሆነ እንድትገነዘብ ተደረገ። ዛሬ ታካሚ ህይወት ሙሉ በሙሉ ጤነኛ ናት። ልጆቿን በኩራት የምታሳድግና በራስ መተማመን የተሞላች ጠንካራ ሴት ሆናለች። ይህ ህይወት ታሪክ የሚያስተምረን ትልቅ ነገር አለም፣ የአእምሮ ጤና የቅንጦት ጉዳይ አይደለም። ልክ እንደ አካላዊ ጤናችን ልንጠነቀቅለትና ህክምና ልናደርግለት የሚገባ ህይወታችን ክፍል ነው። በዙሪያችሁ እንዲህ አይነት የቃላትና የስነ ልቦና ጥቃት የሚደርስበት ሰው ካለም ታገስ ታገሺ፣ ከማለት ይልቅ የባለሙያ እርዳታ እንዳገኝ ምከሩት። እናንተም በሕይወታችሁ ውስጥ ከባባድ የሕሊና ጸጸት፣ ፍራትና ድብርት የሚሰማችሁ ከሆነም ብቻችሁን ሄዳችሁ እርዳታ መጠየቅ የጥንካሬ ምልክት ጤናማ አእምሮ ለሁላችን